ጭረሻ አማጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫት ታቀርበዋለች። ኢትዮጵያና ጅቡቲ በመሰረተ ልማት ትብብራቸው ዙሪያ ተወያዩ። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ ከጅቡቲ የመሰረተ ልማትና ኢኩፕመንት ሚኒስትር ሐሰን ሐሙድ ኢብራሂም ጋር ውይይት አድርገዋል። በውይይታቸውም ሁለቱ ሀገራት በመሰረተ ልማት ለማስተሳሰር የተጀመረው የዲኪል ጋላፊ መንገድ ፕሮጀክት የግንባታ ሂደትና በቀጣይ ምዕራፍ የሚሰሩ ስራዎች ላይ መክረዋል። በተጨማሪም በቅርቡ በአራቱ የቀጠናው ሀገራት ስምምነት ይፋ የሆነው የኮሪደር ማናጅመንት ባለስልጣን በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ይጋድና የአፍሪካ ህብረት የትብብር ማዕቀፎች ውስጥ እንዲካተትና ኢኮኖሚያዊ ትስስሩን ማጉላት በሚቻልበት ሁኔታ ላይ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት የኢትዮጵያና ደቡብ አፍሪካ የንግድና ኢንቨስትመንት ትብብርን ለማጠናከር ድጋፍ እንደሚያደርግ አስታወቀ። በደቡብ አፍሪካ የኢትዮጵያ አምባሳደር ደሊል ከድር ከደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዚደንት ምቶ ኩሉ ጋር ተወያይተዋል። ውይይቱ የኢትዮጵያና ደቡብ አፍሪካን የኢንቨስትመንት ትብብር ማጠናከር በሚቻልበት ሁኔታ ላይ ያተኮረ ነው። አምባሳደር ደሊል ለፕሬዚደንቱ ስለ ኢትዮጵያ የንግድና ኢንቨስትመንት እድሎች እንዲሁም ከምክር ቤቱ ጋር በትብብር መስራት የሚቻልባቸውን ሁኔታዎች አስመልክቶ ገለጽ አድርገዋል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዚደንት ምቶ ኩሉ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት የሚያጎለብቱ ምቹ እድሎች እንዳሉ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ባለፉት ዘጠኝ ወራት በተኪ ምርት ከ3 ቢሊዮን ዶላር በላይ የውጭ ምንዛሪ ማዳን መቻሉን የኢንዱስትሪ ሚኒስቴር ገለጸ። የኢንዱስትሪ ሚኒስቴር የዘጠኝ ወራት የስራ አፈጻጸም የገንዘብ ሚኒስትር አህመድ ሽዴና የኢንዱስትሪ ሚኒስትር መላኩ አለበልን ጨምሮ የሚኒስቴሩ አመራሮችና ሰራተኞች በተገኙበት እየተገመገመ ይገኛል። የኢንዱስትሪ ሚኒስትር መላኩ አለበል በግምገማው መክፈቻ ላይ እንደገለጹት መንግስት የአምራች ኢንዱስትሪውን የማምረት አቅም ማሳደግ ላይ በትኩረት እየሰራ ይገኛል። የኢንዱስትሪዎች ማምረት አቅም አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸው በዚህም ባለፉት ዘጠኝ ወራት ተኪ ምርቶችን በማምረት ከ3 ቢሊዮን ዳላር በላይ የውጭ ምንዛሪ ማዳን መቻሉን አብራርተዋል። ዘገባው የኢንዱስትሪ ሚኒስቴር ነው።